በጌታ በኢየሱስ ስም አዳምጡት እስኪ። ልመናዋ ክብሯ ለዘላለም በእውነት ይደርፍልና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነስሰናሽ ክብርት መቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች የመቤታችንን ስዕል ያገኘ ከእስማኤል ወገን የሚሆን አንድ አለማዊ ሰው ነበረ። ያችም ስዕል የተዋበች፣ እጅግም ያማረች፣ በየአይነቱም ህብረ ቀለም የተጌጠች ከሁሉ የበለጠች ነበረች። ያም አለማዊ ሰው ያችን ስዕል እጅግ አድርጎ የወዳትና ያከብራትም ነበር። አቧራ እንዳያወጎልባት አካባቢዋን ያጸዳል፣ በንጽሐ ይጠብቃታል በፊትም ይቆምና ይለምናት፣ ይሳለማትም ነበር። በልቡም እንዲህ እያለ አሰበ፣ ሁሉን የፈጠረ እግዚአብሔር ከላይ ከዱር መንበሩ ይወርድ ዘንድ ወዶ የሰው ሥጋ ለብሶ ሰው ይሆን ዘንድ ይልቁን ሰንሳ እንድንጸሳ ማይተምንምና ዋሳይ ለወድልን ለመውለድ እንደምን ይቻለላል ይቻላል። ይህ ነገር እውነት መሆኑ በተረዳና ፍጹም ክርስቲያን በሆንኩ ክርስቶስንም አምኘ በተቀበሉ እያለ ያስብ ነበር። በዚያም ሀሳብ እያ ቦታ እያወረደ ለብዙ ዘመናት ኖረ። ከለላን በአንድ ቀን በስዕሏ ፊት ቆሞ ሳለ ድንገት ከስዕሉ ጡት ውስጥ የሜሮን ዘይት የመሰለ ፈለግ አብጅቶ ሲመነጭና ሲፈሳይ፣ ይህንን ተአምራት ምልክት በተመለከተ ጊዜ አምላክን በወለደች በእመቤታችን ስዕል ፊት በምድር ላይ ወደቀ። ዳግመኛም በክርስቲያን ሃይማኖት አመንኩ፣ ከዚህ የሰው እጅ ከሰራው ስዕል የዘይት ምንጭ የሚመነጭ ከሆነ ከዚህ በበለጠ እግዚአብሔር ማድረግ ይችላልና አለ። ያም አረማዊ እሱ ራሱ ከነቤተሰቡ አምላክን ስለወለደ እመቤታችን መቤታችን ተአምር ተጠመቀ። እሷንም ስለ መውደዱ ከጥፋት ወደ ህይወት ተሸጋገረ። የዓለሙን ሁሉ መድኃኒት የሆነች ንታና የምሕረት መገኛ የምትሆን አምላክን በወለጆች እመቤታችን አማላጅነት ፍጹም ነውሳን መድኃኒት አገኘ። ልመናዋ ክብሯ ለዘላለም በእውነት ለወዳችን ይደርፍ።